ሰላም፣ ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ከርማችኋል? ሰላም፣ እግዚአብሔር ከሁላችን ጋር ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ልደት ሁላችንን በሰላምና በጤና አደረሰን አደረሳችሁ። እንግዲህ ግንቦት ልደታ እመቤታችን ቅድስት ድንግል ማርያም ልደቷን የምናስብበት የሁላችን ልደት የእመቤታችን ልደት ነው። እናታችን ቅድስት ድንግል ማርያም ከእናቷ ከቅድስት ሐና ከአባቷ ከቅዱስ ኢያቄም መወለዷን የምናስብበት ጭምር ነው እና። ማርያም ማለት ጸጋ፣ ሀብት፣ ስጦታ፣ የብዙሃን እናት ማለት ነው እና እመቤታችን ቅድስት ድንግል ማርያም ለሁላችን ስጦታ ተደርጋ የተሰጠችበት ዕለት ነው ግን ቦታ አንድ እና ይህንን በማሰብ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እመቤታችን ቅድስት ድንግል ማርያምን የመወለዷ ዕለትን በማሰብ ለዓለም ብርሃን የበራበት ዕለት ስለሆነ እመቤታችን ቅድስት ድንግል ማርያምን ያገኘንበት እያቄም ነሃና። በስዕለት ድንግል ማርያምን አግኝተው ለእኛም የሰጡበት እና ለሁላችን የመዳን ምክንያት የሆነች ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ለእኛ የተሰጠችበትን ዕለት የምናስብበት፣ የምናከብርበት ዕለት ነው። ከዚህ ጋር ተያይዞ የኢትዮጵያ ሊቃውንት እና በተለይ ደግሞ ሊቃውንተ ቤተክርስቲያን እንደ አጠቃላይ መቤታችን ቅድስት ድንግል ማርያምን በልዩ አጠራሪ ይጠሯታል። ከነዚህ መካከል የባሕርያችን መመኪያ የሚለውን ሀሳብ አንስተን የምን ቆይ ይሆናል። የመቤታችን የቅድስት ድንግል ማርያም ምልጃ በረከት ጠባቆት አይሌን ከሁላችን ጋር ይሁን። እንግዲህ የተለያዩ ቅዱሳን አባቶች ለድንግል ማርያም የሁላችን መመኪያ መሆን አንስተዋል። ከነዚህ መካከል እንደሚከተለው የሊቃውንቱን ሀሳብ እናነሳለን። እስከዛው ይህንን ሚዲያ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለሌሎች እንዲደርስ ደግሞ በማጋራት መንፈሳዊ ግዴታችሁን እንድትወጡ አደራ ጭምር እንላለን። የእመቤታችን የቅድስት ድንግል ማርያም ምልጃና በረከት ከሁላችን ጋር ይሁን። አሃቲ ቅዱሳን ሊቃውንት በድርሰቶቻቸው እመቤታችን ቅድስት ድንግል ማርያምን በተለያዩ አገላለጾች ገልጸዋታል፣ ጠርተዋታል። ዛሬም የቅዱሳንን አብነት በማድረግ እኛም በልዩ ልዩ አጠራሮች ድንግል ማርያምን እንጠራታለን። ከነዚህ መካከል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ባደረገው ዓለምን የማዳን ጉዞ ውስጥ መቤታችን ቅዱስ ድንግል ማርያም ትልቅ ድርሻ ያላት እና ያላትን ድርሻ እንዲሁም ደግሞ በቃል ኪዳኗ በአማላጅነቷ ለሚታመኑ የክርስቶስ ወገኖች የነፍስና የስጋ መጠጊያ መሆኗን የሚያመለክቱ ናቸው። ከእነዚህ መካከልም ዛሬ የምንዳስሰው ምካሃ ዘመድ ነው ደግሞ የባሕርያችን መመኪያ የሚለው አንዱ ነው ማለት ነው። እና ቅዱሳን አበው ሊቃውንቶቻችን ማለት ነው ለምን ምክሐ ዘመድን አሏት? የባሕርያችን መመኪያ ብለው ለምን ሰየሟት? የሚለውን እንመለከታለን ማለት ነው። እና ከነዚህ ሊቃውንቶች መካከል አንዱ ቅዱስ ያዕቆብ ዘስሩግ ነው። በመንፈስ ቅዱስ መሪነት በደረሰው አኮቴተ ቁርባን ወይም ደግሞ የቁርባን ምስጋና በሚባለው ክፍል ላይ ማለት ነው። በዚያን ጊዜ ትምረን ዘንድ ይቅርም ትለን ዘንድ በእናትህ በማርያም በቅድስት ድንግል ማርያም ተማጽነንልሃል ይህችም አንተን በመውለድ እመቤታችንና የባሕርያችን መመኪያ ናት ብሎ ያዕቆብ ዘስሩግ በቅዳሴው ላይ እንዳመሰግናት እንመለከታለን ማለት ነው። ይህንንም አብነት በማድረግ ዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ማለት ነው በቅዳሴዋ ሁልጊዜ የባሕርያችን መመኪያ እያለች ታመሰግናለች ማለት ነው። እናታችን ቅድስት ድንግል ማርያምን የባሕርያችን መመኪያ ብላ ቤተክርስቲያናችን ታመሰግናለች። ያይቆብ ዘሱሩግ ብቻ ሳይሆን ቅዱስ ኤፍሬምም በውዳሴ ማርያም ዘሰንበት ላይም አመስግኗታል አንቲ በአማን ምካሃ ዘመድነ በእውነት የባህርያችን መመኪያ አንቺ ነሽ ለሰውነታችንም ህይወትን የምትለምኝ ነሽ በማለት አመስግኗታል ማለት ነው እና ቅዱስ ኤፍሬምማ በማክሰኞ ውዳሴ ማርያምም በአርብ ውዳሴ ማርያምም አመስግኗታል ለምሳሌ በማክሰኞ ውዳሴ ማርያም ድርሰቱም አክሊለ መክህነው ቅዳሚ ተመድሃኒተነ ወመሰረተ ንጽህነ ከሆነ በማርያም ድንግል እንተ ወለደት ለነ ዘእግዚአብሔር ቃል ዘኮነ ሰባ መድኃኒት ነብሎ እንተ መድኃኒት ነብሎ የመመኪያችን ዘውድ የድህነታችን መመኪያ የንጽህናችን መሰረት እኛን ለማዳን ሰው የሆነ የእግዚአብሔርን ቃል በእውነት በወለደችልን በድንግል ማርያም ተገኘልን በማለት ክተ ዘመድነ መሆኗን የሰው ባህር የከበረባት የማየ ሕይወት ምንጭ መሆኗን ቅዱስ ኤፍሬም ሶሪያዊው ውዳሴ ማርያምን ድርሰቱ አመስግኗል። ኢትዮጵያዊ የዜማና የቅዱሳት መጻሕፍት ሊቅ ቅዱስ ያሬድም በአንቀጸ ብርሃን ድርሰቱ መቤታችንን ሲያመሰግን አንቲ በአማን ዘኮንኪ ምካሃ ለዘመደ ክርስቲያን ብሎ ያመሰግናታል። ማለት ለክርስቲያን ወገኖች በእውነት መመኪያየውን ሻንችነሽ ብሏታልና ይህም መመኪያነቱ በክርስቶስ የባሕርይ አምላክነት ለሚያምኑ ክርስቲያን ወገኖች ሁሉ መሆኑን ራሱ ቅዱስ ያሬድ ሲያስረዳ ሲናገር እንሰማዋለን ማለት ነው። ምክንያቱም እንግዲህ ጌታችን የመድኃኒታችን ኢየሱስ ክርስቶስ ከእርሷ ሰው በመሆኑ በእርሷ ከምድር ወደ አርያም የቀረብን ሁነናልና በእውነት መመኪያችን ናት። ድንግል ማርያምን መመኪያ ብንላት ምንም አይነት ችግር አይኖረውም። እንደውም በረከት የምናገኝበታለን ማለት ነው እና በጸሎቷ ለምናምን ሁሉ ምህረት የምታሰጥናት እና ድንግል ማርያም ለክርስቲያኖቹ ወገኖች ሁሉ መመኪያ ናት እና ከዚህ ጋር ደግሞ ተያይዞ አባ ጊዮርጊ ዘጋ ስጫም እንዲህ እያለ ያመሰግናታል። ኢትዮጵያዊ ቄርሎስ የተባለው ሊቆ አባ ጊዮርጊ ዘጋ ስጫ ማለት ነው። መቤታችን ቅድስት ድንግል ማርያምን ባመሰገነበት ደግሞ በአርጋኖን በተባለው መጽሐፉ በጣም በብዙ ስፍራ ላይ የደናግላን መመኪያ የቅዱሳን የመመረጣቸው ማክሊል ያልበደሉት የድንግልናቸው መመኪያ ያላደፉት የንጽህናቸው አክሊል የስጋ ደግሞ ስጋ የለበሰው ሁሉ መመኪያ መመኪያ ናት። ነፍስ የተዋሃዳቸው ፍጥረታት ሁሉ አክሊል፣ የነዲያን ሀብት፣ የንጹሐን መመኪያ፣ ለባሕርያችን መመኪያ የሆንሽ የዓለም ሁሉ መድኃኒት በአንቺ ተደረገልን እያለ አመስግኗታል። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ ማለት ነው እና ቅዱስ ጎርጎርዮስ ደግሞ እንዲሁ ሌላ እመቤታችንን አመስግኗታል። እንግዲህ ቅዱስ ጎርጎርዮስ ጌታ ከእመቤታችን በመወለዱ ሰዎች መለኮትን ለማየት መብቃታቸውን አንስቶ ባመሰገነበት ድርሳኑ ላይ ሰዎች መለኮትን ያዩት ዘንድ የበቁ እስኪሆኑ ድረስ በሰው ባህር ተገለጠ፣ በስጋ ዘመዳችን ሆኖ ባየነው ጊዜ በአብ ቸርነት የወልድን ጌትነት እናመሰግናለን ብሎ በዚህ በሃይማኖት አበው ዘቅዱስ ጎርጎሪዎስ ላይ በ15 11 ላይ ሲናገር እንመለከተዋለን። አፈ ወርቅ የተባለው ቅዱስ ዮሐንስ አፈ ወርቅ ደግሞ ፍጡር ለሆነ ለሰው ባህር ከእግዚአብሔር ጋር መዛመድን ወይ ደግሞ በተዋሃዶ መክበርን ማለት ነው። በተዋሃዶ መክበርን ይመስል ምን ሞገስ አለ? ይህንን ክብር ያገኘው ተስፋ ቅዱሳን አበው በተፈጸመባት በመቤታችን በቅድስት ድንግል ማርያም ነው ብሎ ሲያመሰግን እንዲሁ እንመለከታለን። በጣም ብዙ ሊቃውንት መቤታችን ቅድስት ድንግል ማርያምን የባሕርያችን መመኪያ፣ ትምክህተ ዘመድነ፣ ትምክህተ ኩልነ እያለ ያመሰግኗታል። ደግሞ እንደገና ቅዱስ ኤራቅሊስ የተባለ ደግሞ ሊቅ የቤተ ክርስቲያናችን አባት ማለት ነው። ጌታችን ኢየሱስ ክርስቶስ እኛን ለማዳን ከባሕርያችን መመኪያ ከድንግል ማርያም ሥጋና ነፍስን ስለነሳ አማኑኤል ተባለ ብሎ ሲናገር እንሰማዋለን። ፍጹም ሰው በመሆኑ የወደቀ ባሕርያችንን ወደ ቀደመ ክብሩ መልሶልናል። ይህንን አምላካዊ ምስጢር ለማድነቅ ቃላት ያጠረው ቅዱስ ኤራቅሊስ እንዲህ እያለ ሲያመሰግን እንመለከተዋል እና እንዲህ ይላል ለሰው ሁሉ ከመገዛት የነጻነት መጽሐፍ የተጻፈባት ማኅፀን ወዮ እንደምን ያለች ናት። እግዚአብሔር ያገለገለባት መቅደስ እንደምን ያለች ናት። ይሄን በሃይማኖት አበው ዘቅዱስ ኤላቅሪስ ምዕራፍ 48 ከቁጥር 15 እስከ 17 ባለው የምናገኘው ቃል ነው። ስለሆነም እለት እለት በጸሎተ ቅዳሴ በካህኑ መሪነት ማለት ነው፣ የባሕርያችን መመኪያ ሆይ ደስ ይበልሽ እያለን መቤታችን ቅድስት እንግል ማርያምን ስናመሰግናት እንውላለን እናመሰግናታለን ማለት ነው እና መቤታችን ቅድስ እንግል ማርያምን በትክክልም የእውነትም የባሕርያችን መመኪያ ናት። ይህንን የተናገሩት ደግሞ በመንፈስ ቅዱስ ተናግረ ተመርተው እነዚህ ሊቃውንት እነዚህ አባቶቻችን ናቸው ማለት ነው እና በረከታቸው በሁላችን ላይ ይደር። ይህ ክፍል አንድ ነው። በክፍል ሁለት ደግሞ በሚቀጥለው ጊዜ እስከምንገናኝ ድረስ አምላክ ቅዱሳን እግዚአብሔር ከሁላችን ጋር ይሁን። የመቤታችን የቅድስት ድንግል ማርያም ምልጃ በረከት በሁላችን ላይ ጸንቶ ይኑር። በረከቱ አይደርብን።